እሺ እኔ አምስት ሺህ ብር ነው። በጣም ጭንቅ ላይ እንዲ አደርጉልኝ። አምስት ሺህ እስከሚያልቅ ድረስ ደግሞ እንሻላ አብረነት ጀዛኪላ ኸይራ ሹክረን መትነኝ ሰዎች መጨረሻው ደገር እሺ ይ

ማማዬ ይሄ ከታች እየተጻፈ እኮ ነው። ስክሪንሻት አድርገሽ 708 ማመሰግነን። እሺ፣ 4708 ተፈጠረ። ሰላም አለኩም። ክርስቲያን ሮናልዶ ያላ ያላ አለች። ኡስታዝ ሰላም አለኩም። እኔ አምስት ሺህ ኢንሻአላህ

ሰላም አለይኩም ወለይኩም ሰላም ወራህመቱላህ። እሺ እሺ፣ ለምንድነው የሚለየተው የምትሉ ምትሉ ሰዎች ሎጊያ ላይ ዘጠኝ አመት የተጀመረ መስጂድ አለ። ዘጠኝ አመት ሆኖ እስካሁን ድረስ አልተጨረሰም። እሱን ለማስጨረስ የገቢ ማሰባሰቢያ ፕሮግራም ነው የገባችሁት። አምስቶች አራቶቻቸው ነይቱና ለሌሎች ቦታ እንልቀቅላቸው። እኔ አምስት መቶ ነይቻለሁ። ተማሪ ነኝ። እንሻላ ተማሪ ሁሉ አይቀርም ዛሬ እንሻላ ተማሪ ነች። አምስት መቶ ብር ነይታለች። ዛሽ ሽክረን ብለናል። እሺ፣ እህታችን ኮሜንት ላይ እናቴ ታማብኛለች ናለች። አላህ ጅዛሽን ይክፈል ሽክረን፣ እናመሰግናለን። እናቴ ታማብኛለች ነው የሚለው። አላህ እናትሽን የአሽራት የኃጢአቷ ማበሻ አድርግላት። እሺ፣ ጥያቄ አለች። እሺ የምትፈልጉ

አድሚኖች አንድ ሰው ነይቶ ከጨረሰ ነዚህ ልሆ ጻፍት ብስራ። ያን፣ እሺ ምን አይነት የምትፈልጓላችሁ? እሺ ሁላችሁንም ላወርዳችሁ፣ ይቅርታ። አሁን መነየት የሚፈልግ ብቻ እኔ ብሎ ይጻፍና አስገቡት። እነሱ ገስት ያላቸው ልጆች ለጥያቄ የላካቸው ዛሬ ጥያቄና መልስ የለም። መስጂድ ለመስራት እየተዋጣ ስለሆነ እነዚያ የሚለይት ሰው ብቻ ገስት ይላክ። ሌሎቻቸው አትላኩ። እኔ ብለው የጻፉትን አድሚኖች እየተከታተላቸው አስገባቸው። እዚ ቤት አድሚን የለም መሰለኝ። እስኪ ሁል ጊዜ እዚ ቤት ላይ ብላ የሚገኝ ሰው የሆነ ሰው ቁጥር የጻፍና አድሚን ላድርገው። እሺ እኔ እያሉ የሚጽፉ ሰዎች እንድታስገቡ። እሺ የገባ ካለ የሚለየት እኔ ብለው ይጻፍ። አድቢን ለመደረግ እኔ ብላችሁ እንዳጽፍ። ሰላም አለይኩም ወአለይኩም ሰላም ራህመቱላ በረካቱ። እኔ ደሴ ነው ያለው ትንትን ነው ታክሲ ሹፌር ነኝ። ሰሞኑ ስራ እንትን ስላለ አንድ ሺ ብር ነ ይቻላል። አላሁ አክበር። ጀዛከላ ወንድማችን አላ ጀዛን ይክፈለ፣ አላ ሪዝቅህን ያስፋ። ሹፌር ነኝ።

ሹክረን ወንድማችን፣ አላህ ጀዛህን ይክፈለህ፣ አላህ ጀነትህን የወፍቅህ፣ አላህ ሪዝቅህን ያስፋልህ። እሺ ኮሜንት ላይ የምጠይቁት ሰዎች ሎጊያ ላይ የተጀመረ መስጂድ አለ። ዘጠኝ ዓመት ሆነው እስካሁን ድረስ እያዋጡ ምን እያሉ አልጨረስኩም። በጣም ትልቅ መስጂድ ነው። እሺ ለዚያ መስጂድ ማጠቃለያ መዋጮ እየተሰባሰበ ነው። ቀጥሉ ልጆች። አስር ሺህ ብር በኢትዮጵያ። እስኪ ዶ አርግልኝ አባት፣ አባቴ ሰላም እንዳገናኝ። ሽክረን እህታችን፣ አላ ዛሽ አባትሽን አላ ስብን ተላ እ የመለስለት ለኃጢአት የምትለን ላይ አስገቧት፣ ነው አላስገባችዋት። መንየት የሚፈልግ ሰው ይላክ